ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ። በ900ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው፣ በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። ይህ አዋዜ የሰበር ነው። ፕሬዚደንት ዶናልድ ትራምፕ በዛሬ ዕለት የጀመረውና ስልሳ ሀገራት ላይ ተጥሎ የነበረውን የአጽፌታ ታሪፍ ለዘጠና ቀን ማለትም ለሶስት ወር ማራዘማቸው ተሰማ። ለእያንዳንዱ የአሜሪካ የታሪፍ ጥፊ በምላሹ አሜሪካንን ደጋግማ ያጮለችው ቻይና ግን ከሁሉም ተነጥላና ተለይታ የ125 ፐርሰንት ታሪፍ ተቆልሎባታል። ከሰባ በላይ ያላነሱ አገራት ከአሜሪካ ጋር ለመደራደር የሁለትዮሽ የጋራ የንግድ ስምምነት ለመደራደር ከመጠየቅ ባሻገር ዩናይትድ ስቴትስ አሜሪካ ላይ የአጽፌታ ታሪፍ እስካሁን አልጣሉም። ይሁንና ቻይና ግን ከዓለም በመለየች አሜሪካ ላይ ደጋግማ የአጽፌታ ታሪፍ በመጣል ብልግናዋን ለዓለም አሳየች ብለዋል ዶናልድ ትራምፕ። ስለዚህም ሌሎች ሀገራት እስከሚቀጥሉ ሦስት ወራት ድረስ በመላው የአሜሪካ ተናጋጅ አገራት ላይ የተጣለው የመነሻ አስር በመቶ ታሪፍ ብቻ ተፈጻሚ ይሆንባቸዋል። ሆኖም ትራምፕ ቻይናን ብትሆን ስምምነት ላይ መድረስ ትፈልጋለች ይላሉ። የቻይናው ፕሬዚደንት ሺጂንፒንግን ኩሩ ሰው ነው አውቃለሁ ብለዋል። ሆኖም ስምምነት መድረስ እየፈለጉ እንዴት መጀመር እንዳለባቸው አላወቁም ብለዋል ትራምፕ። ኢሳያስ፣ አሁን የንግድ ፍጥጫ ወይም ፍልሚያው የአሜሪካና የቻይና ብቻ እየሆነ መጥቷል። ዓለም፣ እንግዲህ የዶናልድ ትራምፕ አካሄድ እስካሁን በጣም ግራ እያጋባ ነው ማለት ነው። መጀመሪያም የእሳቸው ፍላጎት ምንድን ነው ብለን ብንመለከት አሁንም ከመነሻውም ቻይና ላይ ፎከስ ያደረገ ነው የሚመስለው ማለት ይቻላል። እንደ ዋዛ የሚጥሉትን ቀረጥ ለሶስት ወር ያራዝማሉ፣ ለአንድ ወር ያራዝማሉ። ይሄ መለያቸው ሆኗል ማለት ነው እና የቻይናስ በርግጥስ ይቀጥላል ወይ? ይሄ አካሄድ ደግሞ የዶናልድ ትራምፕን ተደጋጋሚ ውሳኔዎች በቁርጠኝነት በውሳኔነት ከዚህ በኋላ እንዳይቀበሉ ሀገራት በልል እንዲያስቡት አያደርግም ወይ? ዶናልድ ትራምፕ አሁን የወሰዱት እርምጃ ያልተጠበቀ አይደለም በሁለት መንገድ ይህንን የአሜሪካንን የታሪፍ እርምጃ የሚደግፉ ወይም ደግፉ ወገኖች አሉ፣ በአሜሪካ ውስጥ አንዱ፣ ታሪፉ ይጣል ነገር ግን የታሪፉ ተፈጻሚነት የሶስት ወር ዕድሜ ይሰጠው። ምክንያቱም ይሄ በተለይ ያጸፌታ ቶች አሏት ብለው ያምናሉ፣ እነዚህ ወገኖች ነገር ግን ይህ ታሪፍ በየአገሮቹ ላይ እየተጣለ ዝም ብሎ አይደለም አሰራሩ ወይም ሂሳቡን የሰሩበት መንገድ ለብዙዎች አሳማኝ ባይሆንም ዞሮ ዞሮ ያ ታሪፉ የተጣለባቸው ሀገራት ለምሳሌ የነገርኩ ለምሳሌ ቦትስዋና ላይ ዝም ብሎ አይደለም ሃምሳ በመቶ የተጣለባት ጠቅላላ ከአሜሪካ ጋር ባላት የንግድ ግንኙነት እየተመዘነ ማለት ነው፣ ሀገሮች ላይ ከዛ አንጻር ነው የተለያየ መጠን የጣለባቸው። ግን የሚያስፈልገው ምንድን ነው፣ ይህን ማዕቀብ አስቀምጦ የማዕቀቡ ተፈጻሚነት ግን አሁን እንዳደረጉት ጊዜ ተሰጥቶት ሀገራቱ ደግሞ ከአሜሪካ ጋር ቁጭ ብለው በመደራደር ኢፍታዊ ያልሆነውን ነገር ከአሜሪካ እንደሚጠቀሙ ሁሉ የአሜሪካንን የተለያዩ ሸቀጦች የሚገዙበትን አግባብ የመሳሰለውን እንዲደራደሩ ማድረግ የሚል ነው። ብዙ ይሄ አንደኛ በጣም የሚገርም ነገር ነው። በአጠቃላይ ለምሳሌ እነ ዎል ስትሪት እንደዚህ የምትላቸው የአሜሪካ ወሳኝ ሶስት የአክሲዮን ገበያዎች በሁለት ወር ጊዜ ውስጥ በእንዲህ አይነት ከ11 ትሪሊዮን በላይ እንዳጡ ነው የሚነገረው። 11 ትሪሊዮን ማለት በየሰዎች ኪስ የደረሰ ኪሳራ ነው ይሄ። ስለዚህ አሁን እንደዛ መሆኑ ይሄ የአክሲዮን ገበያውን በአጠቃላይ ኢኮኖሚውን አያፋልሰውም ጊዜ አለ ማለት ነው። አሜሪካ ከነዚህ ሀገራት ጋር ድርድር በማድረግ ስምምነት በመድረስ የታሪፉ አስፈላጊነት ይቀራል ማለት ነው። በድርድር መስማማትና መግባባት ያልተቻሉት ላይ ግን የጣለችው ታሪፍ ከሶስት ወር በኋላ ተፈጻሚ ይሆናል ማለት ነው። ይሄ ቢሆን የዓለም አቀፍ ንግድን አያዛባም እና የተረጋጋ ኢኮኖሚ እንዲቀጥል ያደርገዋል የሚል የሚሉ ወገኖች ነበሩ። ስለዚህ የፕሬዚደንቱ ስትራቴጂም ይህንን ታሪፍ በመጣል ለመደራደር ነው የሚሉ ነበሩ። በሌላ በኩል ግን ዶናልድ ትራምፕ ያደረጉት ይሄ መሆኑን አይገልጹልንም፣ ይሄ መሆኑን አይገልጹም። አንዱ እንደውም የእሳቸው አቀራረብ ተደርጎ የተወሰደውና ራሷ ሀገሪቱን ወደ ኢኮኖሚ ድቀት ሊያገባ ትችላል። ዩኖው በርካታ በተለይ በዚህ በአቅርቦት ሰንሰለቱ ላይ አውዳሚ የሆነ ክስረት ያስከትላል። ድርጅቶች ወይም ኢንዱስትሪዎች ሊዘጉ ይችላሉ እና አጠቃላይ በዓለም ላይ የኢኮኖሚ መቀዛቀዝ መውደቅ በመፍጠር ከኢኮኖሚ ባለፈም የዓለም መረጋጋት የዓለም ሰላምና መረጋጋት ራሱ ፖለቲካሊ ሊናጋ ይችላል ብሎ ያስቀምጠው ያስቀምጠው ኤለን መስክ በጣም ተቃዋሚ ነው። እሱ የዚህ የእሱ ምክንያት ምን ነበረ? ዶናልድ ትራምፕ አክት ያደረጉት ይሄ ምንድነው፣ ታሪፉን ሳያነሱ እንደሚደራደሩ ነበር። ይሄ ሾክ የሚያደርግ ነው፣ ብዙ ሀገሮችን። ለዚህም ነው ሰባ የሚሆኑ ሀገሮች ቀጠሮ ይያዝልን እያሉ የተጣደፉት ማለት ነው። አሁን እዛ ከደረሱ በኋላ ዛሬ ነው ተፈጻሚ የሆነው ታውቃለህ፣ እንትኑ። ስለዚህ ዛሬው ነው አቆሙት ማለት ነው። ለዘጠና ቀን መራዘሙ ለገበያዎች ሁሉ ለእፎይታ ሆኖ አሁን የአሜሪካንም ወይ የተለያዩ የአክሲዮን ማርኬቶች በነገም ማሁን ሲረጋ በጣም ጣራ ነው የሚወጡት ከፍተኛ ወደ ጤና የመመለስ የመረጋጋት ሁኔታ ይኖራል ማለት ነው። ነገር ግን እነዚህ አጸፌታው የአጸፌታ ታሪፍ ይጣለባቸው ሀገሮች በሶስት ወር ጊዜ ውስጥ ስምምነት ካልደረሱ ኢኮኖሚያቸው ላይ ምን ሊከተል እንደሚችል ያውቃሉ ማለት ነው። ስለዚህ ይህንን ያልተናገሩበት ምክንያት ይህንን ሾክ አድርጎ ለድርድር እንዲመጡ ለማድረግ የተጠቀሙበት ዘዴ ነው እንጂ ከጅምሩም ከዚህ የተለየ ዓላማ ኑሯቸው አይደለም ብለው ያስረዱዋሉ። በሌላ በኩል ግን እንዳልከው ዶናልድ ትራምፕ ይህንን ነገር ገፍተው ሊቀጥሉ ይችላሉ ብለው ደግሞ ያመኑ ወገኖች ነበሩ። ስትራቴጂያቸውም ይሄ ነው የሚሉ እና በዛ መንገድ ግን ሲካሄድ በጣም ብዙዎች የሰጡት አስተያየቶች ለዓለምን ችግር ላይ የሚከት መሆኑን ነው ያዩት እና አሁን መጨረሻ ላይ እንግዲህ በግልጽ እንደምናየው ቻይና ላይ ተጨማሪ የቻይና እንግዲህ ታውቃለህ መቶ አራት ፐርሰንት ነበር በዓለም ላይ እንደ ቻይና አይነት አቢዩዘር የለም ነው የሚሉት እሳቸው። በአጠቃላይ በንግድ ላይ ተገቢ ያልሆነ አሰራር በመጠቀም ራስን መጥቀም ማለት ነው። እና ይሄም ራሱ ሌላው ዓለም በሙሉ አሜሪካ ለጣለችበት ያጸፌታ ታሪፍ ምላሽ ከመስጠት ይልቅ እንነጋገር በተለያየ መንገድ ነገሮችን በዚህ መንገድ ሲይዝ የቻይና ግን ቲት ፎርታት እንካበንካ የሆነ ግጥሚያ ከአሜሪካ ጋር የሚያሳየው ብልግናዋን ነው ነው ያሉት እሳቸው እና አሁን እንግዲህ ነገሩ በጣም አጣብቅኝ ውስጥ ያስገባቸው ይመስለኛል ዶናልድ ትራምፕን ምክንያቱም ቻይኖቹ እስከ መጨረሻው ድረስ በዚህ የፍልሚያ ጎዳና ለመሄድ ዝግጁ ነው ብለዋል እና የፖለቲካ መሪዎቹ ወይም እንደ ንግድ ማህበረሰብ ብቻ ሳይሆን መላው ቻይናውያን ነው የሚሉ ከዚህ አቋም በስተጀርባ ያሉት እና ማንኛውንም ኮንስ ኮንስ በዚህ እርምጃ ሊመጣ የሚችለው መዘዝ ለመቀበል ዝግጁ በመሆን ቻይናውያን ሁሉ የደገፉት አካሄድ ነው እና ከአሜሪካን ጋር ያለውን ይህንን የንግድ ፍጥጫ ፍልሚያ አሜሪካን በምትይዝበት መንገድ እስከ መጨረሻው ቻይናም እንድትቀጥል ይፈልጋሉ ነው የሚሉት። ግን ሌሎች ወገኖች ምን ይላሉ? የቻይና ኢኮኖሚ እየደማ ነው። አሜሪካንን አይጎዳም ባይባልም እንደ ቻይና ግን የሚጎዳ የለም። እና ቻይና ኢኮኖሚዋ ላይ ትልቅ ኪሳራ በመወሰን ነው እንዲህ አይነት ጦርነት የገባቸው ብለው ደግሞ የሚያቀርቡ ወገኖች አሉ ለማንኛውም እስካሁን ባለው የቻይና አካሄድ ተነስተን የቻይናን ምላሽ ብትጠይቀኝ በእርግጠኛነት ልነግር እችላለሁ መቶ ሃያ አምስት ፐርሰንት ዶናልድ ትራምፕ ጥለዋል አሁን ዶናልድ ትራምፕ ከቻይና ጋር ያለው ሁኔታም እንዲቀጥል የፈለጉ አይመስልም። ከቻይናም ጋር እንዲሁ ተደራድረው ስምምነት መድረስ ነው የሚፈልጉት። ነገር ግን ቻይናውን በአደባባይ ተፈጣረቀቻቸው እና ፕሮባብሊ አልጠበቁትም ብዬ ነው የማስበው። ይህንን የ34 በመቶ ታሪፍ ስለተጨምረባት አጸፌታ በመውሰዷ ወደ 34 በመቶ በማድረሷ ይሄንን እስከ ማክሰኞ ከሰዓት በአታነሺ 50 በመቶ ጨምርብሻለው እስካሁን ያለብሽን የ54 በመቶ ታሪፍ ወደ መቶ አራት ፐርሰንት አደርሰዋለሁ ብለው ሲያስጠነቅቁ ቻይና አጸፌታ እንዳትሰጥ ፈልጓል፣ ወይም አትሰጥም ብለው አስበዋል። ይልቁንም የስልኩ ክፍት እንደሆነ ስልክ ደውላ ድርድር መጠየቅ እንደምትችል አይደለ፣ በዚህ መንገድ እኮ ብትመጪ ሊያልቅ ይችላል የሚል መንገድ አሳይተዋታል። ነገር ግን እንዳልኩ ቻይና የመረጠችው ቀጥታ ካልተዋጣልን በስተቀረ መከባበር አይኖርም የሚል አቋም የያዘች ስለሚመስል በእርግጠኛነት ይህንን የአሜሪካ ላይ የጣለችውን ታሪፍ ወደ 84 በመቶ የሚያደርስ እርምጃ ወሰደች ማለት ነው። 50 በመቶ ጨመረች። እንግዲህ አሁንም ዶናልድ ትራምፕ ቻይና ወይም ደግሞ ሺጂንፒንግ ስልክ እንዲደውሉ ነው የሚፈልጉት የሚጠብቁት ማለት ነው። ማንኛውም ከቻይና በኩል እንነጋገርበት ተብሎ የሚመጣ ነገርን እንደ ቪክትሪ ይወስዳሉ። እንደ ትልቅ እንደ አድርገው ያን ምክንያት አድርገው አሁን ቻይና ላይ የቆለሉትን ለማንሳትና እንደ ማንኛውም ሀገር ቢያንስ ቻይና ላይ ከሀምሳ በመቶ በፊት የጣሉባትን ጭምር በማንሳት ለማስተካከል ይፈልጋሉ። ቻይና ኦረዲ ይጣሉባት ታክሶች ስላሉ 34 በመቶውን ከመጫናቸው በፊት ቻይና ሀያ በመቶ ታሪፍ አለባት ኦሬዲ። ስለዚህ አሁን ወይ እዛው ሀያ በመቶ ላይ እንዳለች ወደዛ መልሰው በዘጠና ቀን ውስጥ እንድትደራደር እድል ሊሰጧት ይችላሉ፣ ወይም ይሄ ነው ሊሆን የሚችለው። ነገር ግን በጣም በእርግጠኝነት መናገር የሚችለው ቻይና አደውልም። አለም እንግዲህ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሳይሆኑ ራሳቸውን እንደ አንድ ንጉሥ ነው የሚቆጥሩት የሚለው አባባል ይስማማኛል ብዬ ነው የምወስደው። ምክንያቱም አለም ላይ የራሳቸውን ቀረጥ እየጣሉ የዓለም መሪዎች እጅ እየነሱ እባክዎን እባክዎን ሲሏቸው የሚያነሱ ከሆነ እኚህ ሰው በአንድ ንጉሥ የሚያደርገውን በመልካም ፈቃዱ ማለት ነው የሚያደርገውን ነገር እያደረጉ፣ ሲፈልጉ ያነሳሉ፣ ሲፈልጉ ይጥላሉ ማለት ነው። አሁን ቻይና ጋር ደግሞ ስንመጣ አዎ ንግድ በመሸጥ እና በመለወጥ ለሀገር ከፍተኛ ኢኮኖሚ እገዛ የሚያደርግ በመሆኑ በቀላሉ የሚታይ ነገር አይደለም። በርህን ዘግትህ አልናገድም ስትል ኪሳራው በቀጥታ ቤትህ ነው የሚመጣው። ይሁን እንጂ ዓለም ደግሞ በዚህ ሂደት ውስጥም ቢሆን የራሷ ሉዓላዊ ክብር ሉዓላዊ የአገርን ሉዓላዊነትም ከዚህ አንጻር ደግሞ ቻይኖቹ ያዩታል ብዬ ነው የማስበው። ስለዚህ ቻይኖቹ የማይደውሉ ከሆነ በዶናልድ ትራምፕ አፕሮች ብቻ አፕሮች ምክንያት ብቻ በቻይናና በአሜሪካ መካከል ያለው የገበያ ትስስር እዚህ ጋር ተበጠሰ ማለት አይደለም ወይ መበጠሱን ትተን ነገር ግን ቻይኖቹ አሁን ኦልሬዲ ሰማንያ አራት በመቶ ነው አሜሪካ ላይ የጣሉት አሁን መቶ አራት ፐርሰንት ነበረ እነሱ ላይ አሁን ዶናልድ ትራምፕ እዚህ መቶ አራት ላይ እንግዲህ በዛሬ ሁለት ደግሞ 21 በመቶ ይጨምሩበት ማለት ነው የሚመስለኝ። ቻይኖቹ ደግሞ ነገ 21 በመቶ ይጨምሩበታል፣ እና ያም ስንት ይሆናል? መቶ አምስት ፐርሰንት የአሜሪካ ሸቀጦች ላይ ይጥላሉ። ሌላው ቻይኖቹ የወሰዱት ከባድ እርምጃ የሬርርዝ የሚባለው መተኪያ የሌለው የዓለም የኢኮኖሚ ግብአት ነው። እዚህ ማድናች ለኤሌክትሪክ መኪናዎች ባትሪዎች፣ ለኮምፒውተር ቺፕስ፣ ለኤሮስፔስ ለሚሉት ኢንዱስትሪ ለአውሮፕላን ስሪት ለሚሳኤል ቴክኖሎጂ ለእነዚህ ለእነዚህ ግብዓት የሆኑ ማዕድናት በዓለም ላይ የምታገኘው ከቻይና ነው። የእነዚህ ማዕድናት ብዛታቸው 17 ነው። በነገራችን ላይ ከእነሱ ውስጥ በዋነኛነት አሜሪካ የምትጠቀምባቸው ደግሞ ሰባት ናቸው። የራሷም አላት በሀገሯ፣ የሌላት እና ከቻይና ከምትወስዳቸው ሰባት ዝርዝር ነው ያየሁት። ስለዚህ ቻይና ደግሞ አንደኛ በክምችት ደረጃ በዓለም አንደኛ ነች በእነዚህ ማዕድናት ክምችት። ሁለተኛ ፕሮሰስ በማድረግ ማዕድናቱን አውጥቶ አጽድቶ አቅልጦ ዋቴቨር አድርጎ መልክና ቅርጽ ሰጥቶ ለገበያ መቅረብ ማለት ነው። በዚህም ቁጥር አንድ ናት እና አሜሪካ የሬር ኤርዝስ ፍላጎቷን ሰባ ከመቶ የምታረካው ከቻይና በመግዛት ይህንን ቻይና አግዳለች፣ ሽያጭን አቁማለች። አሜሪካ ይህንን ማዕቀብ የማዕቀብ ፍልሚያ እስክታቆም ድረስ ቻይና ላይ እስካሁን በቅርብ ጊዜ ጨመረቻቸውን ታሪፎች እስክታነሳ ድረስ ማለት ነው። ስለዚህ አሁን ይሄ አሜሪካንን በከፍተኛ ደረጃ እጥረት ውስጥ የሚከት ነው። በእርግጥ በዚህ ሬር እርዝስ በሚባሉት ክምችት እንደ ቪየትናም፣ ብራዚልና ራሽያ በቅደም ተከተል የዓለማችን መሪዎች ናቸው አላቸው። እና ከዚህ አንጻር ነው ዶናልድ ትራምፕ ከዩክሬን ጋር የማዕድን ስምምነታቸውን ቶሎ ለማድረግ የፈለጉት በዚህ ምክንያት ነው። ምክንያቱም ለዩክሬን ኦፍኮርስ ዩክሬን ዞሮ ዞሮ በአሜሪካ የተረፈች ሀገር ናት። ስለዚህ የሬር እርዝ ያላትን በጣም ብዙ ያላት እሱን ለመጠቀም ይፈልጋሉ። አልፎ ተርፎ ከራሽያም ጋር በሬር እርዝ ልውውጥ ላይ ኢንቨስትመንት ላይ መነጋገራቸው ይታወቃል። ድርድር እየተደረገ መሆኑ ይታወቃል። ስለዚህ አሁን ቻይና እነዚህን ማዕድኖች ለአሜሪካ አልሸጥም ማለቷ ከባድ እርምጃ ነው። ለማንኛውም በነገ ዕለት ቻይና የምትሰጠው ምላሽ ይጠበቃል። ቁልፍ ነው። በማንኛውም መንገድ ቻይና ስልክ ከደወለች ግን ያንን ምክንያት አድርገው ኦኬ፣ ምንድን ነው መነጋገር የምንችለው ኦኬ፣ እንድንነጋገር ይሄን ልታነሱ ይገባል በሚል እንኳ ብትደውል ቻይና፣ ይሄንን እንደ በቂ ሰበብ ቆጥረው ዶናልድ ትራምፕ ከቻይና ጋር ያለውን በጣም የተወጠረ ሁኔታ ማርገብ የሚፈልጉ ይመስላል የዛሬ አነጋገራቸውን ለተመለከተ። ነገር ግን ቻይና እስካሁን በሄደችበት መንገድ ከሆነ ነገ 21 በመቶ ታሪፍ በመጨመር አሜሪካንን የ125 ፐርሰንት ታሪፍ ትጥልባታለች ተብሎ ይታመናል። ያ ከሆነ ደግሞ በሁለቱ ሀያላን የኢኮኖሚ ኃይሎች መካከል የንግዱ ጦርነት ቀጠለ ብለን መደምደም እንችላለን። አንድ ነገር ልጨምርና እንጨርሰው ኢሳያስ፣ ስትመለከተው ታሪኩን ብታምንም ባታምንም ቻይና ከሶስት ትሪሊየን ዶላር ኤክስፖርት ማርኬቷ ውስጥ ሀያ አንድ በመቶን የሚሸፍነው አሜሪካ እንደነበረ ይታወቃል። ኦልሞስት ከመላው ዓለም ጋር በመናገድ የምታገኘውን የሶስት ትሪሊዮን ኤክስፖርት ማርኬቷ አንድ አምስተኛ በላይ የምትሸፍነው የዩናይትድ ስቴትስ አሜሪካ ማርኬት ነበር። ይሄ በጣም የሚገርም ነው። ይሄንን ማጣት የጀመረችው ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ ነው። እና ዛሬ አሁን ያላት ፐርሰንቴጅ አንዳንዶች እንደሚያስቀምጡት በሁለት በሦስት በአራት ፐርሰንት ውስጥ እየሆነ ያለው ኦልሞስት የአሜሪካንን ገበያ በቃ እርም ብላ ልቶ የምትገደድበት ሁኔታ ነው ውስጥ ነው ያለችው። እና ዶናልድ ትራምፕ አገራችን አሜሪካ ላለፉት ሐምሳ ዓመታት ስትጋጥ ኖራለች ከእንግዲህ አሜሪካ አትጋጥም የሚለው ፖሊሲያቸውን እውነቱን ለመናገር በዚህ መልኩ ተግባራዊ ማድረጋቸውን ማየት አለብን። ከመጀመሪያ ስልጣን ዘመናቸው ጀምሮ እስካሁን ድረስ የውጭ የኤክስፖርት ምርቶቿን ማራገፊያ ነበረች አሜሪካ። አሁን ግን ያ ፐርሰንቴጅ አስኮናይን ደረጃ ላይ ነው ያለው። እናይን ስታይ ዶናልድ ትራምፕ ለቻይና መቅሰፍት ናቸው። አለም ለትንታኔው ከወዲሁ አመሰግናለው። መልካም አዳር ይሁንል። መልካም አዳር። ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ በ900 ሺ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰና